ከመላው የስቱዲዮ እና የስርጭት ባለሙያዎች ጋር በጋራ በመሆኑ ሰሃ ላይ ገብረኤል ተባረክ የዜና አዲስ መረጃዎችን እየመራ ቆይታ አድርጋለሁ። አብራችን ቆዩ። የጣና ዳር ንግስቷ፣ ባለዘንባባ ሙሽራ፣ የቱሪዝም አስኳሏ ባህር ዳር ስራ ላይ ነች ሲሉ የኢፍድሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጦሮነ ገለጹም። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ፍጹም የሰላም አየር የአይንና የመንፈስ ማረፊያ ውብ ስፍራ የታደለችው ባህር ዳር ከመዝናኛ እስከ ግዙፍ የንግድ ስፍራዎቿ በእንቅስቃሴ ተሞልተዋል፣ ሀገሬው ከጠዋት እስከ ማታ ስራ ላይ ነው ብለዋል። የስፖርት ማዘወተሪያ ስፍራዎች ከልጅ እስከ አዋቂ በልዩ ልዩ ስፖርቶች ደምቀዋል። ከዚህ ጎን ለጎንም ግዙፉ የባህር ዳር ዓለም አቀፍ ስታዲየም ግንባታ በመጠናቀቅ ላይ መሆኑ ከተማዋን የስፖርት ቱሪዝም ማዕከል የሚያደርጋት ይሆናል ሲሉ ገልጸዋል። ሀገሬው በስራ የደክ ማዕከሉንና አእምሮን ለማድረስ ስፖርት ሲሰራ በመዝናኛ ማዕከል ሲዝናና በዘንባባዋ ጥላ ስር አረፍ ሲል በጣና ዳርቻ ሰብሰብ ብሎ ሲጫወት በምሽት በእግር ሲንቀሳቀስ ማየት ልብን ሀሴት ያወርሳል ብለዋል። ወቅቱ የአይንና የረመዳን አጽዋም በመሆኑ እንደዚሁም የከተማዋ ምዕመናን ሰርክ ወደ መስጊድና ወደ አብያተ ክርስቲያናት ሲተምም ማየት መንፈሳዊ ኩራትን ይፈጥራል ብለዋል። ው ከተማ ልማቷን እያፋጠነች ፍጹም የሰላም ድባብ እረፍት አልባ የልማት ስራ ሞቅ ያለ የመዝናኛና የንግድ እንቅስቃሴ የሚታይባት ሆናለችም ብለዋል። ባየነው የሰላም ንፋስ፣ የልማትና የስራ ጥድፊያ እንዲሁም የቱሪዝም መነቃቃት ተደስተናል። የተጀመሩ ስራዎችን አይናችንን ሳንነቅል በተገቢው ጥራት እንዲጠናቀቁ ክትትላችንን አጠናክረን እንቀጥላለን ብለዋል በማህበራዊ ድረገጻቸው። ሶስተኛው የአፍሪካ ማዕድን ፎረም በአፍሪካ ህብረት መቀመጫ አዲስ አበባ ከተማ መካሄድ ጀምሯል። ፎረሙ የሚካሄደው የአፍሪካ የማዕድን ራዕይ ስኬቶች ፈተናዎችና እድሎች በሚል መሪ ሀሳብ ነው። የአፍሪካ ህብረት ልዩ ኤጀንሲ የሆነው የአፍሪካ ማዕድናት ልማት ማዕከል ፎረሙን አዘጋጅቶታል። ፎረሙ በማዕድን አስተዳደር እሴት መጨመርና ዘላቂነት ላይ የሚታዩ መዋቅራዊ እክሎችን መፍታትና እድሎችን መጠቀም በሚቻልበት ሁኔታ ላይ እንደሚመክርም ከአፍሪካ ህብረት ያገኘነው መረጃ ያመላክታል። ባህላዊ የማዕድን ማውጣት ዘዴን በዘመናዊ ቴክኖሎጂ መተካት ወደ ከባቢ አየር የሚገባ የካርበን ልቀትን መቀነስና ዲጂታል ትራንስፎርሜሽን ማምጣት የሚያስችሉ መንገዶች ላይም ውይይት እንደሚደረግ አመላክቷል። በማዕድን መስክ ላይ ያሉ ቀጠናዊና ዓለም አቀፈው የትኩረት መስኮችን ከአፍሪካ ነጻ የንግድ ቀጠናና አጀንዳ 2063 ጋር አጣጥሞ በማስኬድ ጠንካራ አጋርነት መፍጠር ሌላኛው የፎረሙ አጀንዳ ነው። የማዕድን ሀብት ባለባቸው አካባቢዎች የሚገኙ ሴቶች፣ ወጣቶችና ትኩረት የሚሹ የህብረተሰብ ክፍሎችም አቅም መገንባትና ድምፃቸውን እንዲሰማ ማድረግ በሚቻልበት ሁኔታ ላይም ውይይቱ እንደሚደረግ ተጠቁሟል። በፎረሙ ላይ የህብረቱ አባል ሀገራት የማድን ዘርፍ ተዋንያን የልማት አጋሮችና የዓለም አቀፍ ድርጅቶች ተወካዮችም ይሳተፋሉ ተብሎ ይጠቁማል። ፎረሙ እስከ መጋቢት 12 ቀን 2017 ዓ ም ድረስ እንደሚቆይ የህብረቱ መረጃ ያመላክታል። ተመልካቾች እየተከታተላችሁ የምትገኙት የትውልድ ድምጽ ከሆነው ከኤምኤን የዜና አዲስ መረጃዎቻችን ነው። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። አሁን ደግሞ በዝርዝር ርዕሰ ጉዳይ ወደምንመለከታቸው መረጃዎች አለፍን። በከተማዋ በሚከናወኑ የልማት ስራዎች ምክንያት ከይዞታቸው ለሚነሱ ነዋሪዎች የሚከናወኑ የካሳ መስጠት ሂደትና የሚቀርቡ ቅሬታዎች አፈታት ሂደት መሻሻል ማሳየቱን የአዲስ አበባ ከተማ ምክር ቤት የመንግስት ተጠሪ አቶ ማሾ ኦላና ገለጹም። የመሬት ይዞታ ማስለቀቅና ካሳ ጉዳዮች አቤቱታ ሰሚ ጉባኤ ያጋጠሙ ባሉ የአሰራር ችግሮችና ከነዋሪው በሚነሱ ዘርፈ ብዙ ቅሬታዎች ዙሪያ ከባለድርሻ አካላት ጋር ምክክር ተካሂዷል። አሰግድ ኪዳነ ማርያም ተጨማሪ አለው። የአዲስ አበባ ከተማ አስተዳደር የከተማዋን ነዋሪዎች ሕይወት ያሻሻሉ በርካታ ፕሮጀክቶችን ተግባራዊ እያደረገ ይገኛል። ከተማ አስተዳደሩ እነዚህን ፕሮጀክቶች ለማስፈጸም የሚረዳውን ቦታም ለነዋሪዎች ተገቢውን ካሳ በመክፈል ወስዶ ያለማል። ይሁንና በዚህ ሂደት ውስጥ አንዳንድ ከይዞታቸው የሚነሱ ነዋሪዎች ካሳ ሳያገኙ ሲቀር አሊያም በካሳው ላይ ቅሬታ ሲኖራቸው ለከተማ ቦታ ማስለቀቅና የካሳ ጉዳዮች ይግባኝ ሰሚ ጉባኤ ቅሬታቸውን በማቅረብ ፍትሕ እንዲያገኙ ሲደረግም ቆይቷል። የመሬት ይዞታ ማስለቀቅና ካሳ ጉዳዮች አቤቱታ ሰሚ ጉባኤ ከይዞታቸው የሚነሱ ነዋሪዎች በሚያቀርቡት አቤቱታና ማሻሻያ በሚሹ ጉዳዮች ዙሪያም ከባለድርሻ አካላት ጋር መክሯል። የከተማ አስተዳደሩ የሚያከናወናቸው የልማት ስራዎች እንዳይስተጓጎሉና ነዋሪውም የሚያነሳውን ቅሬታ ለመፍታት የተቋቋመው የመሬት ይዞታ መስለቀቅና ካሳ ጉዳዮች አቤቱታሰሚ ጉባኤ ለሚቀርቡ ቅሬታዎች በሰላሳ ቀናት ውስጥ ምላሽ እንዲሰጥ በአዋጅ እንደተቀመጠም የጉባኤው ሰብሳቢ አቶ አያሌ መላኩ ይገልጻሉ። የከተማ አስተዳደሩ ሰፊ የሆነ የመልሶ ማልማት ስራ ነው የሚሰራው። የከተማዋን የማደስ የከተማውን ልማት የማፋጠን ስራ ነው የሚሰራው። እነዚህ እነዚህ ጉዳዮች ዜጎች ደግሞ በሌላ በኩል የልማት ተነሺዎች ቅሬታ ካላቸው ቅሬታቸው የሚታይበት ስርዓት መጠበቅ አለበት፣ መብታቸው መጠበቅ አለበት። ለዚህ ሁለቱንም ሚዛን ላይ ባስገባ መልኩ ነው አዋጁ። ዜጎች ወይም የልማት ተነሺዎች ቅሬታቸውን ማቅረብ እንደሚችሉና ጉባኤውም አቤቱታ በቀረበለት በሰላሳ ቀናት ውስጥ ውሳኔ መስጠት እንዳለበት በአስገዳጅ ሁኔታ አስቀምጧል። ነዋሪው ለሚያነሳው ቅሬታ ፈጣን ምላሽ በመስጠት ልማቱ እንዲከናወን ተቀናይቶ መስራት ግንዛቤ መፍጠርና ቀልጣፋ አገልግሎት መስጠት አስፈላጊ መሆኑ የተገለጸው ደግሞ በውይይቱ ላይ በተሳተፉ ባለድርሻ አካላት ነው። በጉባኤው መሆን መቻል አለበት። አንዳንድ ጊዜ ወደ መደበኛ ፍርድ ቤት የሚቀርቡበት ሁኔታ አለ። ስለሆነም እነዚህ ላይ መቀራረብ ያስፈልጋል ማለት ነው። የእኛ ዳኞች ከይግባኝ ሰሚ ላይ ካሉ ዳኞች ጋራ የማጥራት ፎረም ሾፒንግ እንዳይኖር የማድረግ ተገልጋዩም ደግሞ ፈጣን የሆነ አገልግሎት እንዲያገኝ የማድረግ ስራ መኖር መቻል ያለበት ይመስለኛል። የሆነ አካል ቦታ ላይ ለማተነሽ ይነሳል ስትነሳ ይሄ ይሄ ይሄ መብት አለክ ይሄንን መብትህን በዚህ መሰረት አስከብርልሃለሁ የሚል አዌርኒንግ ቢኖር መጨረሻ ለሚመጣውን እናንተ ጋር ያለው ቅሬታ አይመጣም ማለት ነው። ቅሬታ ለሚመለከተው አካል አቅርቦ ምላሽ የማግኘት መብት እንዳለን እንረዳለን። ለዚህ ደግሞ እኛ ምላሽ መስጠት አለብን። በጣም ሪስፖንሲቭ መሆን አለብን። አንድ አሁን ለቅሬታ ሰሚው ጉባኤ የተለያዩ ምላሾችን ይጠይቁናል። እነዚህ ሁኔታዎች ላይ በጊዜ ምላሽ መስጠት በጣም አስፈላጊ ነው የሚል እኛም እንወስዳለን ማለት ነው። አዋጁ ለዜጎች ቀልጣፋ አገልግሎት ለመስጠት ታልሞ የወጣ ቢሆንም በተለያዩ ምክንያቶች የሚፈለገው ውጤት እየመጣ አይደለም ያሉት ደግሞ የአዲስ አበባ ፍትሕ ቢሮ ምክትል ኃላፊ አቶ ተስፋይ ደጀኔ ናቸው። የአዋጁ ዓላማ ፕሮጀክቶች ሳይስተጓጉሉ ወደው ወደ ስራ መግባት የሚችልበትን መንገድ ከመፍጠር አንጻር ልማት ተነሽ የሆኑትም ደግሞ የሚመለከታቸውን መብትና ጥቅም በተፋጠነ ጊዜ ውስጥ ይህን ብቻ ማየት የሚችል ኤክስፐርቲስ ያሉበት ጉባኤ ቶሎ ማረም ቶሎ ማየት እንዲችል ተብሎ ዲዛይን የተደረገው በተጨባጭ ካየን ግን ይሄ አይደለም። ፍርድ ቤት ፍርድ ቤት ጋር ይሄዳሉ። ፍርድ ቤቶቻችን ስልጣናችን አይደለም ብለው ይዘጋሉ። ዜጎች ገና ተመልሶ ወደ ጉባኤ ይመጣሉ። ሰው የታለምለትን ዓላማ ከግብ አልመታም ማለት ነው። ይህን ለማስተካከል ሁላችንም ልንሰራበት የሚገባ መሆኑን መገንዘብ መቻል አለብን። ባለፉት የለውጥ ዓመታት ከይዞታ ጋር በተገናኘ የሚነሱ ጥያቄዎችን በተሻለ መንገድ መፍታት መቻሉን ያነሱት የአዲስ አበባ ከተማ ምክር ቤት የመንግስት ተጠሪ አቶ ማሽ ኦላና ከቅሬታ አፈታት ጋር በተገናኘም ከተማ አስተዳደሩ የተለያዩ አሰራሮችን አበጅቶ ወደ ስራ ማስገባቱን ተናግረዋል። ከለውጡ ወዲህ የከተማ አስተዳደሩ በዚህ ጉዳይ ላይ መሰረታዊ የሆነ ሺፍት አምጥቷል። በቂና ተመጣጣኝ የሆነ ህጉ በሚፈቅደው መንገድ ካሳውን ከፍሎ በዛ ልክ መዳኘት ጀምሯል። የመሬት ይዞታ የሚያስለቅቅበትም ስርዓት አብጅተዋል። ከዛ ከወጣና ከተነሳ በኋላም እንዴት መቋቋም እንዳለበት ስራ አብጅቶ ትልልቅ ስራዎች ሲሰራ ቆይቶበታል ማለት ነው። ይሄ ላለው ለከተማ ስማርት ሲቲ ሊያግዝ በሚችል በር የከፈተ ስርዓት ነው። የተሻለ ከተማ ለመፍጠር እና የነዋሪውን ፍላጎት ለመሙላት በሚደረገው ጥረት ውስጥ ሁሉም ባለድርሻ አካላት የበኩላቸውን መወጣት እንዳለባቸውም በመድረኩ ላይ ተመላክተዋል። የመስቀል አደባባይ፣ ሜክሲኮ፣ ቸርችል ጎዳና፣ ስጢፋኖስ፣ አራት ኪሎ፣ ካሳንች የኮሪደር ልማትና መልሶ መልማት አካል የሆነው የካሳንች አካባቢ የኮሪደር ልማት በመጠናቀቅ ሂደት ላይ ይገኛል። በኮሪደር ልማቱ ሰፊ የመንገድና ተያዥ መሰረተ ልማቶች ብሎም የሕዝብ የጋራ መገልገያዎች ግንባታ እየተካሄደ ይገኛል። ሰብስቤ ባዩ ተጨማሪ አለው። በሁለተኛው ምዕራፍ የአዲስ አበባ ከተማ የኮሪደር ልማት በርዝመቱም በሚሸፍነው የቦታ ስፋትም ትልቁ 1000 ሄክታር ስፋትና ከ40 ኪሎ ሜትር በላይ ርዝመት ያለው የመስቀል አደባባይ ሜክሲኮ፣ ቸርችል ጎዳና እስጢፋኖስ፣ አራት ኪሎ፣ ካዛንቺስ የኮሪደር ልማትና መልሶ ማልማት ነው። የዚህ የኮሪደር ልማት አካል በሆነው በካዛንቺስ አካባቢ የኮሪደር ልማት ታዲያ በመልሶ ማልማቱ በስፋት ከሚገነቡና የተወሰነ ጊዜ ከሚፈልጉት የመኖሪያ ቤቶችና የንግድ ህንፃዎች ፕሮጀክቶች ባሻገር ያሉት የመሰረተ ልማቶች ግንባታ በመጠናቀቅ ሂደት ላይ ይገኛል። ከጥቅምት አጋማሽ ወዲህ ጀምሮ ከፍተኛ ሩጫ ላይ ነን። በአንድ በኩል ቦታዎችን ለስራ ምቹ የማድረግ በሌላ በኩል ደግሞ ወደ ግንባታ በፍጥነት መግባት ስራ ላይ ነበር። አሁን አብዛኛው እያለቀን ያለን ከዛንቺ ከወሰድን ወደ ሰማንያ አምስት እጁ አልቋል። መልሶ ማልማቱ ጊዜ ይወስዳል። መልሶ ማልማት ትልልቅ ስራዎችን እንሰራበታለን። በካዛንችስ አካባቢ የኮሪደር ልማትና የመልሶ ማልማት ፕሮጀክት እንግዲህ በጥቂት ወራት ውስጥ ግንባታቸው ተጀምሮ ከተጠናቀቁ የመንገድና ተያያጅ መሰረተ ልማቶች መካከል ይህ ከጥይት ቤት አካባቢ እስከ ግቢ ገብርኤል ጫፍ ያለው መንገድ አንዱ ነው። ይህ መንገድ እንግዲህ በአሁኑ ወቅት በተለይም የዋናው የተሽከርካሪ መሄጃ የአስፋልት መንገዱ የእግረኛ መንገድ እንደዚሁም የስማርት የኤሌክትሪክ መሰረተ ልማቶች እንደዚሁም ደግሞ የአረንጓዴ መቀነት የሚባለው ሙሉ በሙሉ የዚህን አካባቢ የአረንጓዴ ልማት ስራ የሚያስታስረው መሰረተ ልማቶች አጠቃላይ ግንባታ ተጠናቅቆ ይገኛል። የሚደነቅ ነው። ፍጥነቱ ማለት ነው። ጠዋትም እዚህ መስሪያ ቤት ስሄድም ስመለስም በዚህ ምንመላለሰው መንገዴ በዚህ ነው። ከግንባታው ጀምሮ ምልህ በምን መልኩ ሊገለጽ እንደሚችል አላውቅም። መንግስት በዚህ አይነት ፍጥነት በዚህ አይነት አካሄድ ይህን ያህል ንርሰቱ መገኘት በራሱ እኔ እንዴት አድርጎ ሊገለጽ እንደሚችል አላውቅም። በጣም ፈጥነዋል። በዚህ በካዛንቺስ አካባቢ የኮሪደር ልማት ቀደም ብሎ ግንባታቸው ተጀምሮ በፍጥነት እየተጠናቀቁ ካሉ የመንገድ እና ተያያዥ መሰረተ ልማቶች መካከል አሉ። ይህ ከዚህ ከግቢ ገብርኤል ጫፍ ወይም ደግሞ ከቤተ መንግስት ጫፍ እስከ ኡራኤል የሚዘልቀው መንገድ አንዱ ነው። እንግዲህ ቀደም ብሎ እዛ ጫፍ ላይ ሆኖ እስከ ኡራኤል በቀጥታ የሚዘልቅ መንገድ አልነበረም፣ ወደ ጎን የመተጣጠፍ ሁኔታዎች ነበሩ። ይሄ ግን አሁን በቀጥታ ከዛ ተነስቶ ኡራኤል መሄድ በሚያስችል መልኩ እንደ አዲስ ተገንብቷል። ያ ብቻ ሳይሆን መንገዱ በጣም ሰፍቷል። በዚህ በካዛንቺስ አካባቢ የኮሪደር ልማት እንግዲ ሙሉ በሙሉ ወደ ግንባታ ስራ የተገባው ከጥቅምት አጋማሽ ጀምሮ ነው። ነገር ግን አብዛኞቹ የመንገድና ተያያዥ መሰረተ ልማቶች ስራዎች በጥቂት ወራት ውስጥ ግንባታቸው ተጠናቅቆ ለአገልግሎት